ሁለት ቀመሮችን ብቻ በትክክል ከተገበራችሁ በአንድ ቀን ውስጥ አማርኛን በኮምፒውተራችሁ መጻፍ ትችላላችሁ ብላችሁ የመጀመሪያው ቀመር አማርኛ ቃሎች ኪቦርዳችሁ ላይ በእንግሊዝኛ ፊደል ምን ተብሎ ሊወከል እንደሚችል በደንብ እናጠናለን። ለምሳሌ ሀ ከሆነ ኤች ነው የምንጠቀመው፣ በ ከሆነ ቢ ነው፣ መ ከሆነ ደግሞ ኤም ነው። ሁለተኛው ቀመር አንድን ፊደል ከሀ ወደ ሁ እንደዚሁም ወደ ሂ እንዴት ማራባት እንችላለን የሚለውን መረዳት ነው። አማርኛ ፊደላትን እስከ ሰባተኛው ፊደል ድረስ ለማራባት ዩ አይ ኤ ዋይ ኢ ኦ የሚሉትን የእንግሊዝኛ ቃላቶች ኪቦርዳችሁ ላይ መጠቀም ይኖርባቸዋል። ከሀ እስከ ሆ ለመጻፍ ከፈለግን ሰባቱን ቦታዎች ላይ ሀ መጻፍ ይኖርበታል። በመቀጠል ቅድም የዘረዘርኳቸውን አናባቢዎች በመጨመር ከሁ እስከ ሆን ቀይረዋለን ማለት ነው። ሁሉም የመጀመሪያ ፊደላቶች አናባቢ አያስፈልጋቸውም። ሁ ለመጻፍ ኤችን በመጻፍ ዩን ስጨምርበት ሁ ይሆናል። በተመሳሳይ ሂን ለመጻፍ ኤችን ስጽፍ ሀ ይሆናል። አይን ስጨምርበት ሂ ይሆናል። በዚህ መሰረት ሁሉንም እስከ ሆ ያሉትን በተመሳሳይ ፎርሙላ እንሰራለን ማለት ነው። ቸሟሯ ሷ ደግሞ እንዴት እንደሚጻፉ በቀጣይ ቪዲዮ እናያለን። ይህን ቀመር በመጠቀም ያስተማርኳቸው ተማሪዎች 80 ፐርሰንት የሚሆነውን አማርኛ በአንድ ቀን አስተካክለው ጽፈዋል።